ኅብረተሰቡ በማህበራዊ ሚዲያና ሌሎቹ አማራጮች የሚሰራጩ መረጃዎችን በትክክለኝና እውነተኛነቱ ከመቀበሉ በፊት በአግባቡ መመርመር እንዳለበት የአፍሪካ አመራር ልዕቀት አካዳሚ ፕሬዚዳንት ዛዲግ አብርሃ ገለጹ። ሀሰተኛ መረጃ ማህበራዊ ቀውስን የሚያስከትል በመሆኑ ኅብረተሰቡ የሚጠቀማቸውን መረጃዎች እውነተኛነት በአግባቡ መመርመር እንዳለበትም ገልጸዋል። ዘገባው የኢትዮጵያ ዜና አገልግሎት ነው፣ ቀጥሎ ይቀርባል። በኢቢኤስ ቴሌቪዥን በብርቱካን ተመስገን ዙሪያ የተሰራው የተቀነባበረ የሀሰት የቴሌቪዥን ፕሮግራም ያለንበት ወቅት እውነት የተፈተነበት በመሆኑ ውሸት ሀገርንና ትልልቅ ስልጣኔዎችን እንደሚያፈርስ ነው የአፍሪካ አመራር ልዕቀት አካዳሚ ፕሬዚዳንት አቶ ዛዲግ አብርሃ የማህበራዊ ሚዲያ በእውነት ላይ ትልልቅ አደጋ መደቀኑን ገልጸዋል። በኢትዮጵያ ደግሞ የሃይማኖትና የብሔር ጽንፈኝነት ጉዳዩን እንዳይረግብ አድርጎታል ብለዋል። የብርቱካን ጉዳይ የቴሌቪዥን ጣቢያው ይቅርታ ጠይቆበት ባለጉዳዩ መሳሳቷን አምናበት፣ እንዲሁም ከተለያዩ ተቋማት መሳሳቷን የሚገልጹ ማስረጃዎች እየወጡም ማህበራዊ ሚዲያው አ አሁንም ለብጥብጥ አጀንዳ ማድረጉን ገልጸዋል። ይህ ደግሞ ጉዳዩ ጾታዊ ጥቃት አሳስባቸው ሳይሆን የተለየ ፖለቲካ ፍላጎት ያላቸው ቡድኖች የሚያራግቡት መሆኑን ያሳያል ብለዋል። ዜናው እንደሰማህ መቆጣት ምናምን ኖርማል ሊሆን ይችላል። ለምን እኔም እህት አለኝ እኔም እናት አለኝ ብሎ መቆጣት ትክክል ነው እሺ። ግን ተነገረ አይደል? ልጅቷም ወጥታ ልክ አይደለሁም አልቻል ለምን እንዳደረገች ተናገረች። ሚዲያዋም ወጥቶ ይቅርታ ጠየቀ። ከዛ ደግሞ የተለያዩ የድምጽ ማስረጃዎች ወጡ አይደል ኬሩ ለሴቷ መደፈር ከሆነ ለሴቶች መደፈር ከሆነ መጥፋት ከሆነ እዛ ላይ ይቆማል ወይ? ክርክሩ እዛ ነው። አሁንም ግን ኮንቲኒስሊ የአመጽ ጥሪ የምናምን ነው የሚደረጋ፣ ያለ ኢንቴንሽኑ ራሱ ምንድን ነው መጀመሪያ የማህበራዊ ሚዲያ በሁለት ጎን የተሳል ቢላን ያሉት አቶ ዛዲግ፣ ስለሆነም ማህበራዊ ሚዲያን በአግባቡና በጥንቃቄ መጠቀም እንደሚገባ አመላክተዋል። አጀንዳውን ያዘጋጁና ያሰራጩ አካላትም ለፖለቲካ ትርፋቸው ሲሉ የሴቶችን ክብር የሚነካ እኩይ ተግባር መፈጸማቸውን ያስረዱት የሴቶችን ጥቃት ለፖለቲካ ዓላማ ማዋል ክብረ ነክ መሆኑን የገለጹት አቶ ዛዲግ ጥቃት የሚደርስባቸው ሴቶች ተገቢውን እንክብካቤና ፍትህ እንዳያገኙ የሚያደርግ እንዲሁም አመኔታን የሚያሳጣ መሆኑን ገልጸዋል። ሴቶች ጭምር የተሳተፉበት የሴትን ልጅ ክብርና መልካም ስምና ክብር የሚያሳንስ ነገጥዋ ሴቶች እውነተኛ ጉዳት ሲደርስባቸው ህብረተሰቡ እንዳይደርስ የሚያደርግ መጥፎ የሆነ ድርጊት ነው ማለት ነው። የማትነካው አለ ለፖለቲካ ፉክክር ምናምን የማታውለው ይሁን ቀይ መስመር ሊኖረው ይገባል። ድርጊቱ የብዙ ነገር ምልክትና በርካታ ፍላጎት ያላቸው አካላት የምሩት መሆኑን በማንሳት ጉዳዩ መንግስት ሴቶችን ለማብቃት እያከናወነ ያለውን ስራ ወደ ኋላ የሚመልስ ነው ብለዋል። ሀሰተኛ መረጃ ማህበራዊ ቀውስን የሚያስከትል በመሆኑ ህብረተሰቡ የሚጠቀማቸውን መረጃዎች እውነተኛነት በአግባቡ መመርመር እንዳለበት ገልጸዋል። የመረጃዎችን እውነትና ትክክለኛነት በማረጋገጥ ሂደት ማንም የዳር ተመልካች መሆን እንደሌለበት ጠቅሰው በተለይም ምሁራን በዚህ ረገድ ሚናቸው እንዲወጡ